ሰለዋት ከሚደረግበት መቅሰዱ አንደኛው ነው። ምንድነው? የነብዩ ሰለላሁ ዐለይሂ ወሰለም መሐባ እንዲመጣብን። ምክንያቱም መሐባ የሂዳያ ዋናው ሰበብ መሐባ ነው። ፍቅር የአሳስ የሆነ ነገር ነው። ለዲን፣ ለኢማን፣ ለአላህ ባርነት፣ ለውልይነት ዋናው ሰበቡ መሐባ ነው። እንደ አንተ ሰውዬ፣ አንደኛ እየሰረክ ነው። ስርቆት ላይም ነህ። ስርቆት ላይ ሆነህ እንደገና ትጾማለህ። እንዴት የሚጾም ሰው ይሰርቃል ብሎ ይነግሩታል የዛ ሰዓት ምን ይላቸዋል? ያ ሼኽ አላቸው እንደው ጾም እኮ ከአላህ ጋር ያለችኝ ብቸኛ ገመድ ናት። እችን ጾም ይዣለሁ፣ አንድ ቀን አላህ ሄዳ እንዲሰጠኝ እመኛለሁ። ነቢያችን ነብያችን ሰለላሁ ዐለይሂ ወሰለም እሳቸው ጋር ሁን፣ መንገዳቸውንም ተከተል አደራም ብለውኛል። ከዛሬ በኋላ አይለመደኝም ብሎ ተውባ አድርጎ በዛው የሳሊሆችን መንገድ ሄደ። በምን ያንን በሚያበዛው ሰላዋት፣ ሰላት ዐለ ነቢይ ብቻ ማለት ነው። ያኔ እድለ ቢስ ማለት የድሮዎቹን የሸኾቹን የድሮ ሸኾቹን በረካ ያጣ ሳይሆን የዘመኑን የአላህ ባሮች የሸኾቹን በረካ ያጣ ነው አሉ። አንተ ድሮ ሸኾቹን ታወራለህ አሁን ስንት ሪጃሎች እንዳሉ ምን ታውቃለህ? አላህ ደብስ ጠንና

አላህ ተባረከ ወተዓላ የተቀበለው ረመዳን የተቀበለ ሌሊቶች የተቀበለ ቀኖች አላህ ያደርግልን፣ ጾማችንን የተቀበለ አላህ ያደርግልን፣ እንደዚሁም ሌሊቶቻችንን ቅያሙን የተቀበለ አላህ ያደርግልን። እንደዚህ ነውና ረሱላችን ሰለላሁ ዓለይሂ ወሰለም በረመዳን ላይ ከነገሩንና ዋነኛው ነገር ከሚጠቀሱት አንዱ ምንድን ነው? አላህ ተባረከ ወተዓላ የጾመኛን ዱዓእ እንደሚቀበል ነው። ረሱላችን የነገሩን ስፔሻሊ የጾመኛን ዱዓ አፍጥር ላይ አላህ ተባረከ ወተዓላ ሙስተጃብ የሆነ ዱዓ አድርጎታል። ሀጃ ያለው ሰው እንግዲህ በዛ ሰዓት ያደርግ። ረሱላችን ሰለላሁ ዓለይሂ ወሰለም ነው ያስተማሩ ዱዓ ማድረግ። የዛ ሰዓት አንዳንድ ሰው በመብላትና በመጠጣት ቢዚ ይሆናል። በል ዱዓ ልታረግበት ይገባል። እዛ ከማለት በፊት ሰብሰብ ብሎ ዱዓ እያደረገ እንደው ልቡ ላይ ሀጃውን ለአላህ እየነገረው ነው አፍጥር ሊደርስ የሚገባው። ከዛ በኋላም እንደዛው አላህ የወፈቀነ ሌሊቱንም እንደዛው። ምክንያቱም አላህ ተባረከ ወተዓላ ተጣሪ ይጠራል። እንደዚሁም አላህ ተባረከ ወተዓላ በተጣሪዎቹ ይጠራል። ምን ይኑላል? ማን ነው ሀጃ ያለው ሀጃውን የማውጣለት፣ እንደዚሁም ወንጀል ያለበት ወንጀሉን የሚምርለት፣ ችግር ያለበት ከዛ ችግሩ ነጃ የሚለው ማን ነው እያለ አላህ ተባረከ ወተዓላ ይጣራል። እንደዚሁም ያላህ መላይካዎቹ ይጣራሉ ብለው ረሱላችን ሰለላሁ ዐለይሂ ወሰለም ነገሩን ኢዘን። እኛ ምን ያህል ቢዚን በዱዓ ለዚህ ነውና መሸይኾቻችን ተርቲብ አደረጉልን ከተራዩ በኋላ ማሻአላ ሀበሻ ላይም የሾኮቹ አገር ላይም እንደዚሁም ሌሎች ያኒ ዓለም ላይ ያሉ እኛ አሁን ተሪም ላይ ምን ይደረጋል? ቀጥታ ተራዊ ካለቀ በኋላ ወራቅ የሚባለው አለ። ሀበሻ ላይ ወራቅ ይሉታል። ውትርያ ወራቅ ነቢዩ ሰለላሁ ዐለይሂ ወሰለም መድህ ነው እሱ መድህ ይቀራል ከዛ በኋላ አንድ መድህ አለ እሱ ይቀራል ከዛ በኋላ ዱዓ ይደረጋል በጀመአው ለምንድን ነው አላህ ተባረከ ወተዓላ አንድ ሰው ዱዓ እያደረገ ሌሎች ሰዎች አሚን የሚሉበትን ዱዓ አይመልስም አሉ ረ ሱላችን ሰለላሁ ዐለይሂ ወሰለም ይሄንን ለማግኘት ሲሉ መሻይኾቻችን ለዛውም ተራዊህ በኋላ አላህ ያዘዘን ተራዊህ በኋላ ዱዓ ያደርጋሉ ማለት ነው አላህ ይወፈቀንና እንደዚሁም ከዱዓ ሁሉ ልንረሳው የማይገባው? ዱዓ ሙስተጃብ ከሚሆንበት ሰበብ አንዱ ምንድን ነው? ነቢያችን ላይ ሰለዋት ማብዛት። እንደ ሰለዋት አላህ ወንጀልን የሚምርበት ደረጃን ከፍ የሚያደርግበት እንደዚሁም ሀጃን የሚያወጣበት ነገር የለም። ለዚህ ነው ረሱላችን ሰውዬው ዱዓ ሲያደርግ መጀመሪያ ላይ ሰለዋት ካላደረገ እንደዚሁም ወይ መጨረሻ ላይ ሰለዋት ካላደረገ ያ ዱዓው ተቀባይነት የለውም አሉ። ሰለዋት የምናበዛበት ምክንያት አንደኛው መሀባው እንዲበዛ በእኛም በልጆቻችን ላይም አንድ ላይ እንዲመጣ ያ መሀባ የነቢ ማሐባ እንዲጨምር እንደጠቀስ ነው። አላህ ተባረከ ወተዓላ ሌሊት ላይ በየሌሊቱ ዱዓ ሙስተጃብ መሆኑ፣ ለዚህ መሻይኮቻችን ተርቲብ አደረጉልን። ለምን በጀማ ተሰብስበው ዱዓ ማድረግን፣ በዛ ላይም የነቢዩን ሰለ ላ ሰለም ሲራ መድሓቸውን ሲፋቸውን እየገለጹ ሰለዋት እያወረዱ ዱዓ ማድረግ፣ ይሄን ተርቲብ አደረጉልን። ተሪም ላይም ወሎ ላይም ማሻላ፣ እዚህ ሀረር ላይም እስካሁንም ድረስ ይቀራል ማለት ነው።

ለዚህ መሐባ ሲሉ የነቢያችን ቀሲዳዎች የሚደረጉት ማለት ነው። አላህ ይወፍቀንና አንዳንድ ሰው አዲስ ነገር ይመስለዋል። አይተው እመቱ የነቢ መሐባ እንዲጨምርበት ምን አዲስ ነገር አለው? ሰለዋት ተብሎ ሚያልቅ አይደለም። ለዚህ ሲባል ከሰለዋት ጥቅም አንዱ ኢማም ሼክ ሀሺም ሀረር ላይ ያሉት ሲባል እንደሚታወቀው ሌሎችም ትላልቅ መሻይኮች የእነሱ ሰነድ የሚመለሰው ወደ ሼክ ሀሽም ነው። ሰይድ ሼክ ሀሽም ብን አብዱልዚዝ ዘንድ ሼክ ሀሽም ብን አብዱልዚዝ ረውዱ ሪያሕን ከሚለው ኪታብ ላይ ይህንን ቂሳ አመጣሁት ብለው ይነግሩናል። ይሄ ቂሳ እንዴት ነው? የሆነ ሰውዬ ነበራሉ። ማታ ማታ እየጠጣ እየሰከረ ይመጣና ከዛ በኋላ ጎረቤቱን በጫጫታ ይረብሻላሉ። ሌሊት ይሰክርና ይመጣ እንደ እንደገና ጎረቤቱን እየረበሸ በቃ ይሳደባል። ምን ይላል ከዛ ቤት ይገባላሉ። ጎረቤቹ ጎረቤቶቹ ተሰብስበው አንድ የአላህ ባሪያ አንድ ዓሊም ትልቅ ወልይ ጋር እሄዳለሁ አሉ። የዛ አካባቢ ወልይ ማለት ነው ሼኾች ጋር። ድሮ ክስ ራሱም የሚከሰሰው የአላህ ባሮች ጋር ነው። አስታርቁን፣ የአላህ ባሮች ጋር ነው። እገሌለ አንድ በሉልን፣ የአላህ ባሮች ጥቅሙም ፈረጀቱም የሚገኘው ከዛ በኋላ ሄደው ለነሱ ሲነግሯቸው፣ አረ ያሸክ ሎ ይሄን ሰውዬ አንድ በሉልን እስቲ እኛ ተቸገረን እኮ ማታ በጣም እየተቸገረ ነው፣ ልጆቻችን ይነሱብናል፣ እዚህ ላይ ነው ያለነው ብሎ ክሳቸውን ያቀርባሉ። የዛ ሰዓት ኢንሻላህ እስቲ ነገ እናናግረዋለን ይላሉ። ከዛ በኋላ እንደ ነጋ ሰውየው ጋር ሄዱና፣ አንተ ሰው ሆይ ክስ ደርሶ ባህልና ከጎረቤቶችህ ሶስት ምርጫ እንሰጥሃለን ይሉታል። አንደኛው ቤቱን ልትሸጥ ካልሸጥ ክስ ለቀህ ልትወጣ ነው አሉት ለቀህ ካልወጣህ ደግሞ ተውባ አድርግ፣ ተውባ አድርገ በሰላም ከሰው ጋር ተስማምተ ኑርልን ይሉታል። የዛ ሰዓት ምን ይላቸዋል? ያሼህ አላቸው አማ ተውባ ያላችሁት እኔኮ አላህ ተውባ ካላረገልኝ ተውባ ላረግ አልችልም። እንደው አላህ ተውባ ካላረገልኝ እንዴት ተውባ ላረግ እችላለሁ? ተውባ በእጄ የለም፣ አላህ ተውባ ሲያረግልኝ ነው ተውባ ማረገው። ይሄንን እንኳን ላረግ አልችልም አላቸው። ሁለተኛ ደግሞ ቤቱን ለቀህ ወጣ ያላችሁት እኔኮ ቤቱ ለቂቄ እኔን ቤቱን ማስለቀቅ አትችሉም፣ ምክንያቱም እኔ የባለስልጣን ጓደኛ ነኝ። እሱም ባለስልጣን መጋፈት ስለማትችሉ እኔን ማስለቀቅ አትችሉም አላቸው። ሶስተኛ ደግሞ ሽጥ ላላችሁትም መሸጥ አልችልም አላቸው። ምክንያቱም ይሄ ቤት የአባቴ ቤት ነው። የአባቴ ቤት እንዴት ብዬ ነው የምሸጠው? አለ። የዛ ሰዓት ሼኹ ምን ይላቸዋል? እንደዛ ከሆነ ዱአ እናደርግብሃለን። ሰውን አዛ እያረክ ነው የዚህ ሰፈር ያለው ወዳጆቻችንን እያስቸገርክ ነው። እንደዛ ከሆነ ዱአ ነው የምናደርግብህ። አንድ ብለናሃል አሉት። ያድርጉ አላቸው። እኔ ዱዓ አድርጉብኝ አላቸው። ዛን ጊዜ ተለያዩ። ሼኹ ቤት ሄደው ተገረሙ። አሁን ይሄን ሰውዬ ምን ብዬ ነው ዱዓ ማድረግበት? በጣም ተጨነቁ። ምን ላድርግ ብለው ሁለት ረካ ያሰግዱና ኢስቲኻራ ሰግደው ዱዓ አድርገው ይተኛሉ። የዛ ሰዓት ሰይዳችንን ሰለላሁ ዐለይሂ ወሰለም አለይ በህልማቸው ያቸዋል። ከዛ በኋላ ነብያችን እንደዚሁም ሰይዳችን ረሱላችን ሰለላሁ ዐለይሂ ወሰለም ማን ያንን ሰውዬ ይዙትና ያሉ ያንን ሰውዬ ይዘውት ከዛ በኋላ እንደው አላህ ፊት ቆመው ሸፋዓ ወስደው ከዛ በኋላ ያንን ሰውዬ አላህ ተባረከ ወተዓላ ምሮለት ሲነግሯቸው፣ ይሄ ሰውዬ እኮ በጣም ወንጀለኛ ነበር፣ ይጠጣ ነበር፣ ኸምርም ይጠጣ ነበር። ነገር ግንስ እኔ ላይ ሰለዋት ያበዛ ነበር ከመተኛቱ በፊት ምን ጊዜም ሁለት መቶ ጊዜ ብለው ዛ ቁጥሩን አመጡት። በሌላም ቁጥር ደርሶናል። ኢዘን ይሄን ያህል ጊዜ ሰለዋት ያበዛ ነበር። ወንጀል ራሱ እየሰራ ሰለዋት ብቻ አይተውም። እኔ ነቢ እኔ ላይ ሰለዋት ሳያወርድ ዊርዱን ሳያደርግ ያኔ። ለዚህ ነው ዚክር ማድረግ ይጠቅመናል አንድ ቀንም ቢሆን አላህ ይወፍቀልናል። ለምንድን ነው ምን የምንለው? አንድ ጊዜ የሆነ ሌባ የሰረቀ እናየውና ያን አላህን ኢባዳ መድረክ መድረግ አለነቢ ብቻ ሳይሆን ምንም አይነት ስራ ስራ ከአላህ ጋር ብቻ የሆነ የምትቀጠልበት ያለህን ነገር እንዳትወው። ለዚህ ነው አንድ ጊዜ እየሄርኩ እያለ ሽፍታዎቹ ይዙኝና ሽፍታዎች ዕቃ ከወሰዱ በኋላ ሌሎች መንገደኞችም ዕቃ ከወሰዱ በኋላ መግሪብ አዛን እንዳለ የሽፍታዎቹ ምን ይላቸዋል ለታዛዦቹ፣ እናንተ ስሙ አለ። አሁን የአፍጥር ሰዓት ነው። እስቲ ከሐላል ምግብ አምጡልኝ፣ የተሰረቀ እንዳታመጡብኝ። ማፈጥረው በሐላል ምግብ ነው ይላቸዋል። ከዛ ሼኹ ገረማቸው እ የአላህ ባሪያው አንዴ፣ አንተ ሰውዬ አንደኛ እየሰረክ ነው፣ ስርቆት ላይም ነህ። ስርቆት ላይ ሆነህ እንደገና ትጾማለህ? እንዴት የሚጾም ሰው ይሰርቃል? ብሎ ይነግሩታል። የዛ ሰዓት ምን ይላቸዋል ያ ሼክ አላቸው፣ እንደው ጾም እኮ ከአላህ ጋር ያለችኝ ብቸኛ ገመድ ናት። እቺን ጾም ይዣለሁ፣ አንድ ቀን አላህ ሂዳያ እንዲሰጠኝ እመኛለሁ አሉ የሰውዬ እኮ ነው የሚለው ሱፍ ሹፍ፣ ከአላህ ተስፋ እንዳትቆርጥ። ከማንም ተስፋ ቆርጥን፣ ከአላህ ተስፋ እንዳትቆርጥ። የዛ ሰዓት ምን ይሉታል ሼኹ። እሺ ብለው ከሄዱ በኋላ ከስንት አመታት በኋላ አሉ፣ ምን ላይ ይዩታል? ከዓባ ላይ ከዓባን ይዞ እያለቀሰ እየተንሰቀሰቀ እያለቀሰ ትልቅ የአላህ ባሮ ሆኖ በዛ ሐለት ያዩታል አሉ። የዛ ሰዓት አንተ ሰውዬ ሁኔታ እንዴት ነው? እንዴ አወከኝ። የዛ ሰዓት የሰረከበት ሰው ከዛ ይሄኔ ጠየቁ። አዎ አላቸው። ያ ሼኽ አላቸው፣ እኔ እኮ በዛች ጾም ሰበብ ያችን ጾም ተቀብሎኝ? የአስኳትን አንድ ገመድ ተቀበሎኝ አላህ እዚያ ደረሰኝ፣ ይላቸዋል። አላህ ይቀበለና ኢደን የአህባቢ ከአላህ ጋር ያለንን ገመድ መልቀቅ የለብንም ን ። ይሄ ሰውዬ ከዛ በኋላ በጠዋቱ ይመጣሉ። ይሄ ሰውዬ እሳቸው ፈጅር አሰግደው ቁጭ ብለው አትጋር ላይ ያሉ ሰውዬው ይመጣል፣ ያ ጠጥ ይጠጣ የነበረው ከዛ በኋላ መቶ እጃቸውን ከሰማ በኋላ ያ ሼክ ከዛሬ በኋላ ተውባ አድርጌ ያለው ይላቸዋል። እንደው ይሄን ይሄን ይሄን ከዛ በኋላ ረሱላችን ሰለላሁ ዐለይሂ ወሰለም እርስዎ ጋር መጥቼ ተውባ እንዳደረግ አዘውኛል። ለዛ ይሁንና እርሶ ጋር መጥቼ ተውባ አረኩኝ። ነቢያችን ሰለላሁ ዐለይሂ ወሰለም እሳቸው ጋር ሁን፣ መንገዳቸውንም ተከተል፣ አደራም ብለውኛል ከዛሬ በኋላ አይለመደኝም ብሎ ተውባ አድርጎ በዛው የሳሊሆችን መንገድ ሄደ። በምን ያንን በሚያበዛው ሰላዋት ሰላት አለ ነብይ ብቻ ማለት ነው። ለዚህ ነው ሁሉም ስራ መቀበልና አላህ ተባረከ ወታላ እንደዚሁም ሊመልሰው ይችላል ወይ ሊቀበለው ይችላል። ነገር ግን ሰላት አለ ነብይ አሰላት አለ ረሱል መቀበል እንጂ የመመለስ የለበትም። ለምን? አላህ ተባረከ ወታላ ለሳውቸው ሲል ለነብይ ሲል ሁሉንም ይቀበላል። ኸይረን ስራ በመሆኑ ይቀበላል። ለዚህ ሼኽ ሐሽም ረሂመሁላህ

ይህንን ያሉን ማን ናቸው? ሼክ ሀሺም አብዱል አዚዝ ኪታባቸው ላይ እንደው፣ አላህ ተባረከ ወተዓላ እኮ፣ አንተ ከተቸገርክ ሰላት አለ ነብይ አብዛ። ለምን አላህ ለሳቸው ሲል ከመልካሙም ከመጥፎም ሶላቱን ይቀበልላቸዋል፣ መቅቡል ያደርገዋል። ሶ ሀጃ ካለ በሰላት አለ ነብይ በር ገብተ ሀጃን ጠይቀ። ለዚህ ነው ይሄንን ትርቲብ ያደረጉልን እንደው አላህ ተባረከ ወተዓላ የሳሊሁቹን መንገድ ሳይልቁ ከዘመኑ ምን ይሉናል እንደ አላህ ባሪያ ማህሩም ማለት አሉ ያኒ እድለ ቢስ ማለት የድሮቹን የሸኾቹን የድሮ ሸኾቹን በረካ ያጣ ሳይሆን የዘመኑን የአላህ ባሮች የሸኾቹን በረካ ያጣ ነው አሉ። አንተ ድሮ ሸኾቹን ታወራለህ፣ አሁን ስንት ሪጃሎች እንዳሉ ምን ታውቃለህ? አላህ አደብ ይስጠንና። ወሰለላሁ ዐላ ሰይዲና ሙሐመድን ወአሊ ወሰሐቢሂ ወሰለም ወሰላሙ ዐለይኩም ወራህመቱላሂ ወበረካቱሁ።